ሰላም ጥላዬ ነኝ። ማርች 13 እንደ ፈረንጆቹ አቆጣጠር ማታ የጨረቃ ግርዶሽ ይታያል ብለድሙ ነው የምንለው ነው። ጨረቃ ቀይ ሆና ትታያለች። ይህም የሚሆንበት ምክንያት ምድራችን በጨረቃና በፀሐይ መሃል ስትገባ የዛን ሰዓት ምድር ጥላዋን ጨረቃ ላይ የምትጥልበት ጊዜ ነው። እንግዲህ የጨረቃም ሆነ የፀሐይ ግርዶሽ በባህላዊ መንገድ የሚተነበይበት መንገድ አለው። ባህላዊ መንገድ ግን መለየት የማይችለው አንድ ነገር ቢኖር በትክክል በየትኛው በኩል ያጨለማው ወይም ደግሞ ቶታሊቲው የሚያልፍበትን መስመር በትክክል አይደንቲፋይ ወይም ደግሞ በትክክል አይለየውም። በሳይንስ መንገድ ግን በተለያዩ ኮምፒውተር ሲሚሌሽኖች እና እንደገና ሳተላይቶች በመጠቀም ሊተነበይ ይችላል። በመላው ዓለም ስለነኚህ ክስተቶች ቀድሞ የሚተነብዩ አካላት የሚጠቀሙበትን ዌብ ፔጅ አሳያችኋል። ይሄ ዌብ ፔጅ ቀጥታ ጉግል ላይ ገብታችሁ ናሳ ኤክሊፕስ ዌብ ፔጅ ብላችሁ ብትጽፉ ታገኛላችሁ። በዛን ሰዓት ቀጥታ እናንተ ደግሞ ክሊክ ስታደርጉ በላዩ ላይ የሶላር ኤክሊፕስን ያሳያችኋል። እንደገና ደግሞ ከታች ሉናር ኤክሊፕስን ያሳያችኋል። በአሁኑ ሰዓት ሉናር ኤክሊፕስ ስለሆነ የምንፈልገው ሉናር ኤክሊፕሱ ላይ ክሊክ ስናደርግ ሌላ ፔጅ ይከፈታል። ይሄ ፔጅ ደግሞ የአምስት ሚሌኒየም እንግዲህ ወደ የአምስት ሺህ ዘመን አመታት ኤክሊፕሶች ተቀምጠዋል እሱ ላይ ክሊክ ብታደርጉ እንግዲህ የተለያዩ አመታቶችን ታያላችሁ ከመጀመሪያው ከክርስቶስ ልደት በፊት ሁለት ሺህ ዓመት ጀምሮ እስከ የሚቀጥለው ሶስት መቶ እንግዲህ ወደሚቀጥለው ከአሁኑ አሁን ካለንበት አንድ ሺህ አመት አሁን ካለንበት ወደ አንድ ሺህ አመት ድረስ ያለው ተተንቢዋል። እንግዲህ ወደ ኋላ ተመልሳችሁ ሉናር ወደሚለው ውስጥ ስትፈልጉ አሁን ያለነው ሁለት ሺህ ሀያ አምስት ነው። ሁለት ሺህ ሀያ አምስት ላይ ሁለት ሺህ ሀያ አምስት ያለበትን ቦታ እንፈልጋለን። ሁለት ሺህ ሀያ አምስት እዚህ መሀል ነው የሚገኘው ከሀያ ሀያ አንድ እስከ 230 የሚለው መካከል ነው። እዛ ስንመታ ክሊክ ስናደርግ ወደዚህ እንገባለን። እዚህ ፔጅ ላይ ደግሞ ሄደን በ2025 ማርች 14 የሚል አለ። ማርች 14 ላይ ክሊክ ስናደርግ ፋይሉ ፋይሉ ይከፈታል። ያ የተከፈተውን ፋይል እንግዲህ ሄደን ስንመለከት የሚያልፍበትን አገር ያሳየናል። ቶታሊቲ የሚያልፍበትን አገር ያሳየናል። ያንን ብትመለከቱ እዚ ያንን ብትመለከቱ ኤክሊፕስ የሌለበት ቦታ ይሄ አፍሪካ፣ ኢስት አፍሪካ አይታይም፣ ኢትዮጵያ ያለችበት። ከዛ በተረፈ ግን ይሄ ኖርዝ አሜሪካ እና ሳውዝ አሜሪካ በትክክል ኤክሊፕስ የሚታይበት ቦታ ነው። ይሄ ዌብ ፔጅ እንግዲህ በትክክል ሉናር የሆኑ ፀሐይ ክሊፕሶች የሚገኙበትን መቼ እንደሚሆኑ እና የት ቦታ እንደሚሆኑ እንግዲህ ለሚቀጥሉት አንድ ሺህ ዓመት የሚሆኑትንም አስቀምጧል። ወደ ኋላ ደግሞ አራት ሺህ ዓመት የሆኑትንም አስቀምጧል። ይሄ ይጠቅማቸዋል ብዬ ስላሰብኩ ነው። አመሰግናለሁ።